እየተጫወተሽ ነበር። አብርሽ ልጅ ነው። እኔ ማለት የደከመ ሰው ደከመኝ። እየተጫወተሽ ነበር ከኔ ጋር እሺ? እንዴ ሳትም እየተጫወተ ነበር። ዳኒ ሲደውል ሰላም ገብቻ ነው ምናምን፣ ልጅ ነው። ከዛ በኋላ ማን ናት? ፅጌ ሰላም እያለች ነው ባዩ አለችኝ። ፅጌ ሰላም እያለች ነው፣ ፅጌ የምትባት

ቅድም ተደውለህ ነበረ። አላናገርም ስላልክ መሰለኝ ቲም ሌላ ገብታለች። አሁን የሆነ ነገር ይዛ ነው የገባችው። ዳኒ ይሰማሀል ዳኒ እያለች ነው። ሌላ ስልክ እየደወለ ነው

ስሜቱ እናንተ እየገባችሁ አይደለም። ለታንገሌ እንደሷ አስቡ እናንተ። በቃ ጭራሽ በዚህ ሰዓት ዳኒ ከሷ ጋር ማውራት ማለት ምን ምን ልትለው ነው? በቃ ረጋጋ። ከዚህ በላይ በቃ እንተሳሰብ። አንዳንዴ በቃ ድምጿን ስለሰማን ብቻ አይደለም የተዳከመች ሊሆን ይችላል። ወደ ውሳኔ እንጂ እንዴት ነው ከዚህ ከዳኒ ደውሏት፣ እንዲህ ብሏት ምናምን እንዴት ነው የምንባባለው? በሞትና በህይወት እናንተ አስቡ እንጂ